በዚህ መሠረትም ሊሟሉ ነውና ጀሀነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል። ልክ ገብተው ሲያዩ ወደ ግራና ወደ ቀኛ ያሉ ምናልባት አንድ ከአላህ ሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ ሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና፣ ይሄን አይደለም ለም የሚያገኙት እዚያ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም። በአዱንያ ሱሩ የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን ስልሳ ማክሲመም መቶ ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ትያሉ በኸይር ነገር ህይወታቸውን ስለጨረሱ በልሆች እዛ ውስጥ የሉም። ነዓም። ጀሃነም ሐሩሃ ሸዲዱን ወቀዕሩሃ በዒድ። ግለቷ በጣም ማይቻል ከባድ ነው። ጥልቀቷም በጣም ሩቅ ነው። በጣም ጥቁር ናት። ድቅድቅ ያለች ጨለማ ናት። ሽታዋ በጣም አስቀያሚ ነው። ስትታይ በጣም ተዘገንናለች፣ ታስፈራለች። አንድ ድንጋይ ጫፍ ላይ ከተወረወረ ሰባ ዓመት ስሯን አይደርስም። እዛ ውስጥ ከተራራ የሆኑ ጀበሎች፣ ተራራዎች አሉ ስ ከተራራ የተሰሩ ጀሀነሞች ተራራዎች አሉ። አላህን ያስያመጥና ያስቀየመ ሁሉ እንዲወጣ ይገደዳል። እዛ ውስጥ ወንጀለኞች፣ ካፍሮች፣ አሸንጋጮች። እዛ ውስጥ ከእዥና ከመግል የሆኑ ወንዞችም አሉ አመጠኞች ይጠጣሉ። ከላይም እሳት አለላቸው፣ ከስርም እሳት አለላቸው፣ ከግራም እሳት አለላቸው፣ ከቀኝም እሳት አለላቸው። በሁሉም በኩል በሳት ተከበዋል። ወሁም ገርቃ ፍናር። በል እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ። ድምፃቸው ጮክ ብሎ ይጮሃሉ። እርስ በእርሳቸው ይወቃቀሳሉ። የሚፈልጉትን ነገር ከማግኘት ተስፋቸው መንመኗል። ወደ ራሳቸውም ይመለሳሉ፣ መውቀስም ይጀምራሉ። ነዓም በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቂነታቸው እዛሁም አለ። ምሳሌን እባብ ማድረግ እንችላለን። እባብን ሲያይ ማይፈራ የለም። ማይፈራ እባብ አለ፣ ይፈራ እባብ አለ። አብዛኛው ሕብረተሰብ ግን እባብን ይፈራል። አሁን የአዱንያን እባብ ባይፈራ ላክን ላይ ሁሉም እባብ መርዛማና መርዞም ከአዱኒያ ውጥፍ ድርብ የሚበልጥ እባብን ሆኖ አላህ ስብሓነ ተዓላ ጠማሞችን ሊያሰቃይ አላህ አዘጋጅቶታል። የአዱኒያ አይነትን እባብ እንዳይመስለህ። የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል። ነዓም። በተጨማሪም ግንጦች አሉ። በቅሎ በቅሎ የሚያክሉ ግንጦች አሉ። እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንዱ የነጥፈው እንደ አዱንያ በቀላል መንገድ የምትገላገለው መርዝ አይደለም። አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ተናነስን ስቃይ ያሰቃያቸዋል። ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል። በል ከእሳቱም የበለጠ ሊያሰቃያቸው ይችላል። ምክንያቱም መርዝ ነውና፣ እዚህ ውስጥ የገባ ምንኛ ተዋረደ። የጀሃነም ራእት የሆነ ምንኛ አነሰ። እስኪ አድመጥከንበህ እስኪ ቀልብህን ከፍተህ፣ ቀልብሽን ከፍተሽ ስሚ አቡ ሁረይራ ምን ይላል? ነቢዩና ሳሐቦች ቁጭ ብለን ሳለ መስጅድ ውስጥ ነቢዩ ምን አሉ? አቡ ሁረይራ እንደዘገበው ከማ ሩውያ አንሁ፣ እዚህ መስጅድ ውስጥ አንድ መቶ ሺህ ሰው ቢኖር ወይም ከዛ በላይ አንድ የጀሀነም ሰውዬ፣ ጀሀነም የተፈረደበት የጀሀነም ሰው እዚህ ውስጥ ቢኖር ከመቶሺህ ሰዎች ውስጥ አንድ የጀሀነም ሰው ቢኖር ጀሀነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ መቶ ሺህ ሰዎች ውስጥ ሆኖ አንዱ የጀሃንም ሰው ቢተነፍስ ወደ ውጭ ትንፋሹም ሄዶ ሰዎች እንዲነካቸውና ቢደርስ፣ ወይም ደግሞ አንዴ ታይሄ በመቶ ሺህ ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃንም ሰው ሆኖ ቢተነፍስ የእሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር። ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃንም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበረ። እዛ ውስጥ ያሉት የሚቃጠሉ ነበር ይላል ነቢ ሰለላሁ ዐለይሂ ወሰለም። የወርደት ሀገር ናት፣ የጭንቅ ሀገር ናት ጀሀነም። አላህ እሱን ያመፁ ሰዎችና ጅኖችን ሊያሰቃይባትን ፈጥሯታል። በሰው ልጆችና በአመጠኛ ጅኖችም ትሞላለች። አላህ ሱብሃነሁ ወተዓላ ይሄን ነው ሲያጠናክር፣ ወተመት ከሊመቱ ረቢከ ለአም ለአን ጀሀነም

ወደ ግራና ወደ ቀኛ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው፣ ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ ሚያወጣቸው የሚያቀልላቸው ሰው እናገኛለን ብለው። ግና ይሄን አይደለም የሚያገኙት። እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም። በአዱንያ ስሩ የተባሉትን ሰርተው ተዉ የተባሉትን ትተው ሕይወታቸውን ስልሳ ማክሲመም መቶ ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ሕይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም። ይልቁንስ ያሉት ማነማናቸው ጅሎች ናቸው። የጅሎች ሁሉ ጅል ሸይጣን ነው። ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው ብለ ሆኖ ተገኝቶ በአእምሯቸው መጫወት ችለዋል።

ይህኔ ማንን ያገኛሉ? ጀሀነም ውስጥ ሸይጣንን ያገኛሉ። የጀሀነም ጓዴዎችን ያገኛሉ። ፍርዓውንና ሃማንን ያገኛሉ። ካፍሮችና አፈንጋጮችን፣ ሙጅሪሞችን ያገኛሉ። አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ። ነም ዲናቸውን ለዱንያ የሚሸጡትን፣ ዱንያቸውን ዲናቸውን በአዱንያዊ ጥቅም የሚሸጡትን ያገኛሉ። ከሰው ጋር የሚተነፍሱትን ያገኛሉ። ይኔም መውጣትን እነዚህ እንደማያስታርቋቸው ሲያቁ ለመውጣት ይሞክራሉ። የጀሀነም ጠባቂዎች ዘባንያ የሚባሉ መላኢኮችም ለመዶሻ ወደ ታች ይመቷቸዋል። የጀሀነም ስምም ወደ ላይ ያስፈነጥራቸዋል። እጩኋሉ። የድርሱልኝ ጥሪም ያሰማሉ። የንጫጫሉ የጀሀነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል። አንዴ ወደ ጥግ፣ አንዴ ወደ ፊት፣ አንዴ ወደ ኋላ ያደርጓቸዋል። እጃቸው ወደ አፋቸው ታስረዋል። እግራቸው ተሰብስቦ በካቴና ተወጥረዋል። ፊታቸው ከወንጀላቸው የመጣ ጠቁረዋል። ይጣራሉ፣ ይጮሃሉ፣ ወይኔ ይላሉ ማልክ ሆይ አላህ ያለው ነገር ተፈጽሞ ያው ጀሀነምን ቀምሰን አለባአክህ ራራለን፣ አውጣን፣ ይሎታል ማለክን። ማለክ ሆይ ቆዳችን ተቃጥሎ አለቀ። ማለክ ሆይ አውጣን፣ ሁለተኛ ወደዚህ ያመጣንን ወንጀል አልንደግመውም፣ አንሰራም። እኔም የጀሀነም ዘበኞች ሃይሃት ምንኛ ነው የምታወሩት? ምንኛ ነው የምታስቡት? ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም። የጸጸትና የመመለስ ሰዓቱ ድሮ አለፈ። ላ ኹሩጀ ለኩም ሚን ዳሪል ሃዋን፣ ከውርደቷ ሀገር፣ ከስቃይዋ ሀገር የመውጣት እድል ከንግዲህ የላችሁም። አሁን ወላሂ ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን። ከሰላታችን በኋላ ሁሌ አላሁመ ኢኒ አዑዙ ብከ ሚን አዛቢ ጀሀነም እንድንል ነቢይ ሰለላሁ አለይ ወሰለም አስተምረውናል። ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆንን ጀሀነምን መርሳት እንዳሌለብን ራሳችን ራሳችንን እንገስጥ ይገባናል። ላ ም የመመለሻ ሁሉ የመርግያ ሁሉ የከፋች መርግያ ብትኖር ጀሀነም ናት። እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ፣ ሁሌ ይተቻሉ።

ከጀሀነም የምትወጡበትን መንገድ ምትድኑበትን መንገድ ሚገልጽላችሁ ነብይ፣ ዑለማ ሚያብራራ፣ ሚመክር አልመጠላችሁም ነበር እንዴ ይባላሉ። መቶለን ነበር ባሉ በላ አሁን መቶለን ነበረ ግን አቅል ነበረንም እና አናሰነትንም ነበር ይላሉ። ይህም ደግሞ የራሳቸውን ጀልነት ሲያቁ የባሰ ሌላ ስቃይና ውርደት ይሰማቸዋል።

አንድን ባሪያ ደግሞ ወደ ጀሀነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል። ምን ብሎ መላእክቶቼ ሆይ፣ ያዙት፣ የኔንም ቁጣት አቅምሱት። የኔ ቁጣ ዛሬ በጣም የበረታ ነው፣ ለኔ ሀያ ያልነበረው ሰው በማለት አላህ ያዛል። አላህም ቁርአን ላይ እንዲህ ይላል ኹዙሁ ፈጉሉ

ከባሺ መላኢኮች እሽቀዳደማሉ። እኔ ነኝ ምቀጣው፣ እኔ ነኝ የአላህን ትእዛዝ ምተገብረው፣ ይህን ሰው ጀሀነም ከተው ብለው እሽቀዳደማሉ። ወደ ጀሀነምም በፊቱ የጎተቱ ይወስዱታል፣ ጀሀነም መሀልም ያስገቡታል። ከእሳት ጀሀነም ጠባቂ መላኢኮች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል። ይህኔም አንጎሉ እንዳልነበረ ይከፈታል።

አሻፈረ እንጂ እንዳልነበረ ውርደትን ይቀምሳል፣ በጀሀነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሀነም ላይ ተከተካል። ወላሂ ማንንም መውቀት አይችልም ራሱን እንጂ። ነብያ ተልከዋል፣ ቁርአን መጥቷል፣ ወለማዎች መክረዋል። ዱንያ ግን አታላዋለች። ራሱ ግን ተንቀባረዋል። ለነፍስ ያውና ለሸይጣን ግን እጅ ሰጥተዋል፣ ምንም ማድረግ አይችልም።

ከመሰቃየት ምትድን አንተ እዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ የምታመልጥ መስልህ ነበረ። የምታመልጪ የምትድኝ ይመስልሽ ነበረ። አይደለም። አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ መምረጥ አይቻልም። ጀሀነም ውስጥ ምግብም የለህ፣ መጠጥም የለህ። የጀሀነም ሰዎች እና ምግል እንጂ መጠጥም የላቸውም። በጀሃንም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ። ኢማሙ አህመድ ረዲየላሁ አንሁ በዘገቡት ሀዲስ ከአቡ ኡማማ ነቢይ ሰለላሁ አለይህ ወሰለም ወዩስቃ ሚን ማኢን ሰዲድ ከእዥ የሆነ ውሃን ይጋታል፣ እንዲጋት ይደረጋል ይላል። አላህ ቁርአን ላይ ጀሀነም የገባ ሰው ከእዥ የሆነን ውሃ እንዲጋት ይደረጋል የምለው አንቀጽ ላይ ነቢዩ ምናሉ አሉ፣ በግድ እንዲጠጣ ይሰጠዋል። አልጠጣም ብሎም እምቢ ይላል፣ ይሸሻል። በግድ እንዲጠጣ አሁንም ይገደዳል። ልክ አፉ ጋ ሲደርስ የፊቱን ሥጋ ገሸላልጦም ይጠጣው ውሃ ላይ ይጨምረዋል። የውሃው እንፋሎት የጭንቅላቱ

ውሃ ተባለ እንጂ የጋለ የጀሀነም ውሃ ነው። የሆድ እቃቸውንም ቆራርጦ በጣጥሶ ያወጣላቸዋል። አላህ ነግሮናል ምንኛ እንደሚሠቃዩና ምን ብለው እንደሚጣሩ፣ ውሃ ሲጠይቁ በምን መልኩ እንደሚጠይቁ። ውሃ አለመሆኑን ካያወቁ፣ ደምና እዥ ምግል መሆኑን ካያወቁ ሲጠጡት ይሞክራሉ። ሌላም ውሃ ስጡኝ ይላሉ ወይ

ሙህል ነው የዘይት ጭላጭ ነው። የሰው ልጆች የአመፀኞች ሙጅሪሞች ጀሀንም ላይ ሲቀቀሉ የሚወጣ የእነሱ እዥና ምግል ነው ደም ነው። ወዶ አይደለም የሚጠጣው፣ ተገዶን ይጠጣ ይደረጋል። በዚህ መልኩ ጀሀንም ላይ ሚኖር ኑሮ ማይባል ሞት አይባል በልከዚህም የከፋ ሌላ አለ። የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸክመው የማይችል።

ወይስ የዘቁም ቅጠል ናት ምትሻለው? ወይስ የዘቁም ዛፍ ናት ምትሻለው? እና جعلناها فتنة للظالمين ለገፈኞች ቅጣትና ስቃይ ያደርገናታል። ለበዳዮች፣ ራሳቸውን ለበደሉ፣ አላህን ለረሱ ቅጣትና መፈተኛ አድርገናታል። ይህቺም ከጀሃነም አዘቅትናት የበቀለችው፣ ስሯ ያለው የጀሃነም አዘቅት ላይ ነው። የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ይላል አላህ ሱብሀነሁ ወተዓላ ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሀነም የገቡት ለአኪሉነ ምንሃ ከዚች ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደግሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሀነም እዥና ምግል የተቀላቀለ ውሃ አለላቸው ይህንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸውም አይችል። ቱመ ኢነ መርጅዐሁም ለኢለ ልጀሒም ከዛም ወደ ጀሀነም ይገባሉ። ከዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ። ልክ እሳትእችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል። ሽታቸውም የከፋ ይሆናል። አፋቸውም ይሰነድ አጠጋል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምጠጣው ይጠጣሉ